ምንድን የተፈጠረው? እኮ ምንድን ነው ምንድን የተፈጠረው? ጭንቀት ነው ጭንቀት ነው። ኦቨር ስትረስ ሲያደርጋት ነው እንደዚህ ሆነችዋል። መቼ እንደሚያበቃ ይሄ ነገር

እኛ ኖርማል እየመጣ ነው እግዚአብሔርን ነው የምልሽ። ጽጌ አሞሽ ስለተባለ ልንጠይቅሽ ነው። እዛ የመጣ ነው። ይሄን ነገር ይፈጠራል ብለን አደለም። አምስት ወር ይሄ ነገር እንዲፈጠር ስላደረግን በጣም ይቅርታ። ግን የመጣንበት ዓላማ ጀስት ጀስታንችን ለመጠየቅ ነው። እግዚአብሔርን ሌላ ነገር ይዘን ምናምን አደለም። በእውነት በኢየሱስ አሁን በጣም ጥፋተኝነት የተሰማን እግዚአብሔርን ነው የምልሽ ልነግራችሁም ሲሆ የሁሉ ነገር አይመጣም። ነገር ገባሽ? ቤት በቃ ዝም በይ። ለዚህ ሁሉ ነገር ሌላ ነገር አታውሪ አንቺ። እግዚአብሔርን ረፊ እ ምክንያቱም እኛ እግዚአብሔርን አብረን እንደበብላት ታማለች። ስለሌላው ኬስ ስለነበረ ምናምን እሱ ሌላ ታሪክ ነው። የሆነ ነገር ሆንሽ ቢባል ቀድሞ ሊመጣልሽ የሚችለው ከኛ የቀደመ ማንም ሰው የለም። ታውቂዋለሽ፣ ያሳለፍነው ብዙ ነገር ነው። ያ ኬዝ ሌላ ነገር ነው። የእናንተ ኬዝ ይሄ ህመም ነው፣ አለቀ። ማውራው ነገር ይሄ ነው። ክፋትም የለብንም፣ ጭካኔም የለብንም፣ የሚለብንም እንደዚያ ታማለች ተብሎ ሰምቶ ዝም ማለት አንችልም። ባጭራአላማሽ አልገባኝም። አላማሽ ቅድም እጀማመር ሻ አድነጋገር ዝበይበቃ ስለዚህ ምንም አይነት ነገር በጣም ሰላም እንዳንሆን እየፈለግሽ ነው። መብላት የለባትም

እንግዲህ እንግዲህ ጉዱም፣ እኔ ብቻ አይደለሁም ኤርሚን ጠግቆ ያውቋል። እሱን ያሳሰበሽ፣ እሱን እንዳናግረው ሄዱ፣ ሄዱ፣ ሄዱ ተመለሱ፣ ተመለሱ። የትም እንደሄዱ ምን የምንመለሰው ነበር። ጠብቅሽ፣ አትነሳም ብለሽ ነበር። በጣም ደህና እናት፣ ይኸው እያወራች ሰላሳ ደቂቃ ስላለች፣ ሰላሳ ደቂቃ

መታመሽን በዛ ሰዓት ነገር ነው እንጂ አቅም ነበር። መጀመሪያ ምንድነው ሰዎቹ አልፈልግም አልፈልግም፣ በቃ እንዳይን እንዳይመጣ አልፈልግም፣ ህይወቴ ይውጣልኝ፣ በቃ እሱ ከህይወቴ ውጭልኝ ጋር ላይ ስለኝ ነበር ታመምኩ። ቆይ እንድሞት ነው በቃ እኔ

ባለፈው ሰው የታመመ ጊዜ ለምንድን ነበር የመጣሽው? ደንቅተሽ፣ ለምን ለምን መጣሽ? ይዛኛል። ተጣጣላችሁ ነበረ፣ ለምን ለምን መጣሽ? ታመመ ሲባል እንደዛ የሆነ ነገር ወሰደ ሲባል ለምን መጣሽ? ኖ፣ ይህን መልሽልኝ። ይህ ከመለሽ መልሱን ታገኘለሽ። ሌላ ነገር ቀለበት ታደረገ በሰአቱ የመጣሽው። በቃ የተፈጠረው ነገር ህመሙን ስለሰማሽ ነው። ካሳለፍሽው ነገር አንጻር ነው የሰማሽው። ታመመስት በመጣሽ እሱም ደግሞ ታመመስ ሲባል በጣም ይመጣል። ምንድን ነው አልገባኝም። ይጠይቅሻል። አለቀ፣ ሌላ ታሪክ የለውም። ምንድነው? መኪና ቁመ መኪና ዘግች እንዳይመጣ ቤቲ

ቤት ውስጥ ባይሆን እንደዚህ አይነት ነገር ቤት ውስጥ ደርሚ እኛ ደንግጠናል። በቃ አንድ የሆነ ነገር ልናረጋት ነው ስ ምን

አልገባኝም። መቼ ነው እሷ ጓደኛች ሆነ ተቆርቋሪ ሆነ ምንድን ነው የተካሄደ? ደሆ ፅጌ ምንድን ነው? የትኛው ፊት አይታ ነው በቃ። ህመም ላይ ህመም እንዴት ነው? ውሻ አሁን አንድ ነገር ብቻ ነው የፈልገው፣ ደና ነው ወደ ቤት በጣም በጣም መስመር እያዘል እኔ አላቅም። መረን ናቸው መረን። ምን አይነት ጓደኝነት እንደሆነ አላቅም። ደስታ ነው ህመምሽ ላይ በጣም ደስተኞች ናቸው ይመስለኛል። ህመም ላይ ህመም ከእኔ ጋር ስለዚህ ቀጥታ ወደ ቤት ታመመች እንኳን ብላ ትንሽ እንኳን ሰከን አትልም። ካልያዝኳችሁ ካልለቀኳችሁ በጉልበት መጥፊያሽ ናት። እስፔሻሊ እሷ ስ የምትበጣበጠሽ እሷ ናት። ልጁ የምትመክረው እሷ ናት። ኤቨሪቲንግ የምታደርገው እሷ ናት። ባይ ዘ ወይ እንዴት እስካሁን ድረስ እንዳልገባሽ እሷ ጨዋታ አልገባኝም። እንደት እንደታገሻት እስካሁን እንዴት ሰላም እንደምትባባሉ ራሱ አልገባኝም። እሷ ሴት ብትሆን የሴትነት ህመም ቢሰማት የዛ ሰዓት ላይ አንዴ ላናግረው ፍቅራችሁን ታውቃለች አንዴ ላናግረው አትልም ነበር። ዛሬ ላሰምሽ እኮ አልቻልኩም፣ ፅጌ አጠገብሽ መድረስ እኮ አልቻልኩም ብላ ብላ ክዳኔ ጋር ከይዛ ላ ትለኛለች። ማታቂምንም አይነት ከዝ የለም። አንቺ ለማናደድ ያደረግነው ዛን ጊዜ ትዝ ይልሻል፣ ፕራንክ ነበረ። የሚመጣውን መረጃ ደግሞ እንድት ለቂያት አልፈልግም እኔ ገባሽ? መረጃውንም አስረጃውንም እንድታመጣ እፈልጋለሁ። ይህን ያንቺ ጓደኝነት አንገብግቧታል። ብቻሽን አለመሆንሽ አለመሞትሽ አንገብግቧታል። የሰው ልጅ በህመም ምክንያት ሀባብ አምጥቶ ፌንተስ ነቅናል እንዴ? ስለዚህ እኔ ቅድም የተጨነቅሽን አይነት ጭንቀት እንድትጨነቅ ያልፈልግም። አሁንም አንድና አንድ የምነግርሽ ነገር ራስሽን ለማረጋጋት ሞክሪ። ዳኒ የምጣ ብለዋል ይምጣ፣ አይመለከትሽ። ውሻ አርጎና ሰጡ ውሻ አርገና ሰጣችሁን ወደ ቤታችን ሄዳለን። ነገር ግን አንቺ ምንም አይነት ኢምፓክት በቃ። አሁን ያዞረኝ ነው ቤቲ። አሁንማ እያዞረሽ እንዴት ነው? ምን ይሽ ምን ይዞት እዚህ ነው ላይ የሆነ ነገር ትሆኚብኛለሽ። እነዚህ የሚላቀቁ አይነት ሰዎች ማድርጉ የሰው ቤት በእርግዳ መግባት ምንም አይነት እንኳን እፍረት ያልተሰማት ሴትዩ አሁን በጭራሽ ከአድሞች ደስ የሚላት አይመስለኝም። ሴትዮ እኔ ግራ ገብተኛል። እንዴት ነው ትረጋጋለሽእኔ ልረጋጋ ቤቴ ማንም ሰው እንዳይገባብ። ማንም ሰው ግን ከመጣ እግዚአብሔር እንወጣለን። ጥበቃ የሞላ ብትወስታል። ልጆች የመጣውት እንዳታስቢ። እንዲሁም ያኛው ትንሽ ይሻላል። ትንሽ ትንሽ አንጠንጥሎ ሊገሉኝ፣ አንቺ በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ ታማል። ታማል ትኮልዶ ትንሹ ለምን ይማቀ? ብቻሽን አለመሆንሽ ነው። ምን ያደረጋችሁ? እንደፈለገች እንደ እንዝርት ልታዞርሽ ነው የፈለገችው ፅጌ፣ እንደ እንዝርት። እኔማ እዛ ምን እየተካሄደ እንደሆነ ነው ማወቅ የምፈልገው። የታሰበ ነው፣ ምን እንዳሰቡ ምን እንዳቀዱ ምንም ነገር አያስፈልግም። ደህና ነች። አሟታል ቅድም ጓደኞች መጥተው አብሰውባት ሆስፒታል ድረስ የደረስ ነው። ማንንም ማየት አልፈልግም ማንንም አልፈልግም ብላለች። ሰላም አስጣፍቅ ማየት አትፈልግም አለች። እሷ አይደለም

ጽጌ፣ ተረጋጊ ዛሬ ልክ መጨረሻ ስደርስ መጣክ። ከዛ በፊት በአንተ እንደተማምኩ አታቅም፣ እንደደረስኩኝ አታቅም፣ በአንተ ምክንያት እዚህ ደረጃ እንደሆን አታቅም ል በት እኔን የፈለግሽ ነገር ተናደጅብኝ፣ ተቆጪ ምናምን ነገ ትደርሻለሽ። ዛሬ የምፈልገው ደራሞች ረፍት አድርጊና ና የፈለግሽ ነገር ትል ታመመች ናምን ብለህ ስላሰብክ እንደው ተቸግረህ ከፍቅረኛ ጋር መሆን ያለብህን ሰዓት ከኔ ጋር ሆነህ በዚህ ልክ ተቸግረህ ስለመጣ በጣም አመሰግናለሁ። አሁን ነገር አታድርግ። ዛሬ ካለፈ በኋላ የፈለግሽን

ብቻችሁን ታችሁ መሰለኝ። ለትንሽ ደቂቃ ምን እ አሁን ካንቺ ልትጠብቁ ወይ ምናምን አረጋ። አሁን ስለ ጤንነትሽ ብቻ አስቢ። በቃ ደህና ሁኚ፣ ጤነኛ ሁኚ። ነገር ይደርሳል በቃ ጤናሽን ጠብቂ

ነገር ምን ሆነሽ እንደዚህ? ነው እንደሚያስብልኝ ሰው አያድርግ። ችግር የለውም ይኸውልሽ፣ እኔ ላንቺ እንደሚጨነቅልኝ ሰው አያድርግ። እኔ ላንቺ እንደሚወደኝ ሰው አያድርግ። ስሚ፣ ልክ እንደሚፈልገኝ አይነት ሰው አያድርግ። እኔ ላንቺ ልክ ባለፈው እንደዚህ ስለምን ስለማመጥክ እንደማትፈልግ አታድርግ። ዛሬ ደግሞ ልክ እንደሚፈልግ ሰው አክታት አታድርግ። ልክ ሚስቱ እንደሄደበት አይነት ሰው አክታት አታድርግ። ከቻልክ ተወኝ። ስሚ፣ ከቻልክ ደግሞ እኔ አቴ እላስሽን አንቺ ምን እንደነ ጭርግብ አቴ ገባሽ አይደለ አንቺ ምንም ነገር እንዳልበደልሽኝ አንቺ ምንም ነገር እንዳላጠፋሽ አቴ ተረዳሽኝ አሁን ታመሻል ችግር የለም እኔ ጥፋተኛለሁ አንቺ ስለታመምሽ እኔ ጥፋተኛ ጥፋተኛለሁ ምንም ማረፍ ብቻ ደህና ሁኚ ወደ ጤናሽ ተመለሽ ከዛው ላይ ፈለግሽ አሁን የምትያቸው ነገር ሁሉ መናገር ትችያለሽ ግን አሁን ታመሻል ቢያንስ ደህና ሁኚ ገባሽ? ማድረግ ያለብኝ ነገር ዶክተር አዋርቶ ነበርና መውጣት ትችላለች ስለተባለ፣ ወይ ቤት ይዘናት ሄደን ማውራት ትችላለ። ወይ አንተ ደግሞ በሌላ ነገር እንዳታስብ፣ እግዚአብሔር በሚያውቀው ለክፋት አያደለም የመጣ ነው። የሆነ ሰዓት ላይ ይገባሻል። አስቀየምኩሽ፣ ይቅርታ ይወዱስ እኔ አንቺ መውደድ ላንቺ ማሰብ ላንቺ መጨነቅ ምናምን ምናምን ነገር ወደፊት ነው ታዩ ተረዳሽኝ። ይናረል አይ ትናንትና እኔ ቂቪ ቀብተሽ እንደመጣሽ አክት አጠደች ገባሽ። በጣም ሊጎዳሽን በጣም ሊሰበርሽ ሰበርሽ። አሁን ለገቡበት ህይወት ወድጂም ልግባ ተገድጂም ልግባ እንደትም ልግባበት ልግባበት፣ መክንያቱ አንቺ ነሽ። ተረዳሽኝ። በማንም መክንያት አይደለም እንደዚህ አይነት ህይወት ውስጥ የገባሁት። በሁለት ዓመት ልዩነት እኮ ሌላ ሴት ቀለበት ማድረግ እኮ ፈልጊው አይደለም። ተረጋሽኝ ያለሁበት በሲሽን ነው፣ ጥለሽኝ የሄድሽበት ቦታ ነው። ቢያንስ ስለ እኔ ስሜት አትጨነቂ። አዲስ ህይወት ስለመጀመር ነው፣ አዲስ ህይወት ጀምሬያለሁ ነው ሶ፣ አዲስ ህይወት ጀምረሻል። ለምን ደግሞ እንደዚህ ምሹ? ደስተኛ አላረገሽ? ሰላም አልሰጠሽም? አዲስ ህይወት ምን ሆነሽ ነው እንደዚህ የምትሆን? ደስተኛ ካልሆንሽ ተይው።

አንተ እንደዚህ ብታይኝ አልፈልግም። አመሰግነው ላደረግክልኝ ነገር ቤቲ ጥራት ነው። ሰው ማንም ሰው ማኪናስ አልገባም ነው። በአጭር ጊዜ ውስጥ ነው። አንተ ቀለበት ያደረገው በአጭር ጊዜ ውስጥ ነው። ልቤ የጎዳ በጣም በእኔ መተማመን ነገር